ዳኒና ሶሲ ከሀይሚና ከብሩኬ ህይወት ላለመውጣት በጣም ብዙ ስበቦችን እየፈለጉ ነው። ሰላም ሰላም ውዲ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማች በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ ለአረፋ በዓል በሰላም አደረሳችሁ። በስደት ያላችሁ እህቶቼም ደግሞ አይዞን፣ በዓልን አብላችሁ ለሟሉ ሞክሩ። በስደት ሆኖ ይከብዳል፣ ነገር ግን የሆነ ቀን ላይ ደግሞ ከቤተሰቦቻችሁ ጋር ሆናችሁ እንደምታሳልፉ በማሰብ ዛሬን ተደሰቱ። ዛሬ ነገ አይደለም እና ኤድ ሙባረክ ይሁንላችሁ። እንግዲህ ዳኒና ሶሲ አሁንም ቢሆን ሀይሚና ብሩኬ ሊለቋቸው አልቻሉ። እንደ መዥገር ተጣብቀውባቸው እኮ አንለቅም፣ ደማችሁ ጣፍጦናል አሉ እኮ። የሚሰሙት ራሱ ወደ ግራ ነው እና ለምን ከህይወታቸው አትወጡም? ለምን አትተውም ስንል እነሱ ደግሞ ይሳደባሉ። እንግዲህ ዳኒ እየተሳደበ ነበረ፣ ዩቲዩበሮች ትናንሽ ዩቲዩበሮች ናችሁ፣ እንግዲህ ነገሩን እያጋጋላችሁ እያለ ነው የነገሩ ነገሩ ባላባት ማን ሆነና አንተ ክብሪቱን ትጭረዋለህ እኛ ደግሞ ለማብረስ ስንል ግዴታ አንተ መናገራችን ነው። አሁን ገባኝ ለምን እንደዚህ እንደተናገረ በሱ የሚሰራበት ቤት በሙሉ እየዞረ ያለ ነው። ዳኒ ሮስ ምንም የሚያመልጠው ነገር የለም። ዳኒ ተብዬው ማለት ነው። ወደድክም ጠላህም፣ ከሀይሚና ከብሩኬ ህይወት ውስጥ ካልወጣ ማንም ሊፋታ አይችልም። ዩቱብህን በነፃነት መስራት ከፈለግ ምንም ማንም ስምህን ሳያነሳ መስራት ከፈለግ፣ ከራስን ችለህ ስራ። ካልሆነ ደግሞ አንተን ማንሳታችንን አናቆምም። እኛ አንዳንድ ዩቱበሮች ግን በጣም ነው የሚገርሙት። ይሄ እነሱ ያለፉበትን መንገድ ረስተው ትንንሽ ዩቱበሮችን ዝቅ ብለው ይሳደባሉን። አቤት ድፍረታችሁ እኮ ግን እና እንግዲህ ትናንትና የተሰራው ቪዲዮውን ውዶቼ እንደው አግባብ ነው ብላችሁ ታስባላችሁ? በሀቅ ፈረዱ እስኪ። ሰው ለምን ገፈተርሻት ተብሎ ቪዲዮ ይሰራል? የማሽቃበጥ ጥግ። ስላሽቃበጥ ከይም የምትወድ መስሎህ ነው ወይስ ምን ለማለት ፈልጎ ነው? እኔ እኮ ለዚህ ነው እንደ አዲስ ነገር እየፈለጉ ነው እያልኳችሁ ነው። እና ሲጀመር የሚለቋቸው አይደሉም። ትልቅ ሰው ገብቶ ሀይሚና ብሩሄን ካላስታረቃቸው ወደ አንድ ካልመጡ አሁንም ነገሩ እየተባባሰ ነው የሚሄደውና እነዚህ ልጆች እየወጡላቸውም አይደለም። ሲጀመርም በመንገዳቸው ነው የቆሙባቸውና ከሕይወታችን ውጣ ተባልክ ዳኒ። ብሩኬም ነግሯል፣ በቃ ምንድን ነው ከኛ የምትፈልገው ውጣ ብሎሃል። አንተ ግን ልትወጣ አልፈለግክም። ለምን ከገባ አይቀር አመነቃቀሪያቸው ነው ማውጣ ብለ። ግን ተንኮለኛ መቼም ተሳክቶለት አያውቅም። ጅብ ከሄደ ውሻ ጮኸ። ትናንትና ማለት ታይሚ ና ሶሲ ሲገፈታተሩ በሰዓቱ ኑሮ በነበረ እኮ ያስኬድ ነበረ። ሁሉ ነገር ካለፈ በኋላ እንደገና ሌላ ታሪክ ለማምጣት ሌላ ችግር ለመፍጠር ለምን ገፈተርሻት እያለ ሶሲን እያናገራት ነበረ። እና ዳኔ፣ ይሄ ተንኮልህ ነው። ግን ብትወጣላቸው አንተ ሰው አይደለም እንዴ? እስኪ እንደ ሰው አስብ። ከሰው ህይወት ምን ትሰራለ ተቀምጠ? የራሴ የሆነ ህይወት አለ፣ ህይወትን ምራ በቃ። እንደኔ ምንም በቃ። ይሄ ከዚህ ግባ የማይባል ወሬ ነው፣ ሰበርሰካ የሆነ ወሬ ነው የሚያወራውና ግን ሶሲ የተናገረችው ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላ። እንዴት አይነት ደፋር ናት ግን ይች ልጅ! እንዴት ቢያንስ ቤስት ፍሬንድ ነው የምትይው ሰው በጣም አወደዋለሁ አከብረዋለሁ የምትይው ሰው ለምንድን ነው ሌላ ጣጣ ውስጥ እንዲገባ የምታደርገው? እንዴት ነው ጠረኑ ናፈቀኝ ብለሽ የምታወሪ? ለቀልድም ቢሆን እንኳን ማለት ነው፣ ዳኒን ለማናደድም ቢሆን እንኳን ይህን ቃላት መጠቀም የለብሽም። ለምን ስነ ስርዓት አይኖርሽም? ግን ሶሲ ተብያዋ ለነገሩ እኮ ሆን ብላ እኮ ነው የምታደርገው። ይሄ ነገር ሀይሚን በደንብ እንደሚያናዳት ታውቃለች። እና ባለፈው የተገፈታተሩ ቀን አይታችኋል አይደለ? መታ እሷን ለማናደድ ስለፈለገች ብሩኬን ሳመችው። ብሩኬ አሁን ያለደው ይሰደባል። መታ ሳመችው ስስነው። ደግሞ ሀይሚን በደንብ አይታችኋት ከሆነ በጣም ነው የሆነ ፊቷ ቀይራለና፣ በፍጹም ከብሩኬ ምንም አይነት ነገር እንዲደርስ አትፈልግም ሀይሚ። ሶሲ ደግሞ ይህን ስለምታውቅ በቃ ሆን ብላ ሀይሚን የሚያናድድ ነገር ነው የምታደረገው። ትናንትና በተናገረች ነገር አሁን ሀይሚ በጣም የምትናደደው ጠረኑ ናፈቀኝ ይባላል። አሁን ምን እንድታስብ ነው እቺ ልጅ? እስኪ እና ዳኒና ሶሲ እባካችሁን በፈጠራችሁ ሰውን ባትፈሩ እንኳን ፈጣሪያችሁን ፈርታችሁ፣ እግዚአብሔርን ፈርታችሁ ከሰው ህይወት ውጡ። በቃ የራሳችሁን የግላችሁን ህይወት ነው መለየት። ከፈለጋችሁም ደግሞ በሀይሚና በብሩኬ አታሳብቡ። በቃ ተለያዩ። በጣም ያሳዝናል። እና ውድ ቤተሰብ ሀይሚና ብሩኬ በቃ ትልቅ ሰው አጥተናል፣ የሚያስታርቃቸው እኔ እንጃ እኔ በጣም ነው ይገረምኝ። ሀፍትሽም ለራሱ በዛ ወጥቶ ይሰራል፣ መለኛውም በዛ ወጥቶ ይሰራል። ታረቁ ሀይሚና ብርኬ ተመለሱ ወደ ድሯችሁ ምናምን ይላሉ። ልክ እንደ ሌላው እንደ ኖርማሉ ሰው ማለት ነው። እና እኔ እነሱ ራሱ በጣም አስገርመውኛል። ሰው እንዴት ለአንድ ጊዜ እንኳን ሄዶ ሁለታቸውን አግኝቶ ማውራት እንዴት ያቅተዋል? በቪዲዮ በቪዲዮ ማኳ አዳሜ እየሰራ ነው አይደል? እንዴት ስለ እነሱ እየወጣ እንዴት ነው ሄዶ ማስታረቅ ያልቻሉት ግን ሌላ ባይሳካም እንኳን መሞከር የሚባል ነገር የለም እንዴ? በውስጥ ተሄዱ አይሞከርም ወይ? ከዚህ በላይ ምን ደረጃ እንዲደርስ ነው የሚጠበቀው? ሀይሚና ብሩኬ ከዚህ በላይ በቃ ከዚህ በኋላ ተለያይተናል ብሎ ቁርጡን እንዲነግሩና እንደ ፍላጎታቸው የሚጠብቁት እንደዛ ነው። በዛም ቪዲዮ ይሰራል፣ በዚህም ቪዲዮ ይሰራል። ግን ምንም የሆነ ትርጉም ላይ ያልደረሰ ቪዲዮ ነው እየተሰራ ያለውና ታረቁ ታረቁ ታረቁ ታረቁ በመባልማ እኮ የሚያለቅ ሰው ሁሉ ህዝብ ያስታርቃቸው ነበር እስካሁን ድረስ። ግን አሁን ሀይሚና ብርኬ በቃ ራሳቸው መሸናነፍ ስላልቻሉ ግዴታ ትልቅ ሰው መግባት አለበት። እና እባካችሁን በፈጠራችሁ በቃ የሆነ ሰው ጋሽዬን አምጥቶ ከመካከላቸው ያስገባ። ጋሽዬ ነው የሚያስታርቃቸው እነዚህ ልጆች ብዬ ነው ማስበው። እና ነገሩን እንደዚህ እንደዋዛ አትዩ። ትንሿ ነገር ገና ነው ትልቅ ነገር የምትሆነው። እና እኔ ግን በጣም የገረሙኝ እውነት እና ሀብትሽ እነመለኛው እነ ቤኪ እነ ማንውን ነፍሴ እናንተን እናውቃለን። በቃ አስቸግረውናል። ስልክ ሲያነሱ ራሱ እንደዚህ አይነት ነገር እንዳታወራ ብለው ነው የሚጀምሩት ብላችኋል። ስለዚህ በቃ ከእናንተ ደግሞ የበላይ ያለ እኮ ነገሩን ማሸነፍ የሚችልና ለምንድነው እንቅስቃሴ የማያደርጉት? እኔ ግን በጣም አዝኜባችኋለሁ። ብሩኬ ማለት አልፎ ተርፎ እንኳን አይደለም ለራሱ ለሰው ነበር የሚደርሰው። እግዚአብሔርን እምላችሁ ጓደኞቹ ሲጣሉ ሰከንድ እንዳይቆይም ሄዶ ሲያስታርቅ ለምን